እንደ መልእክቱስ ዓለም አልተዳኘም፣ አልተዳኘም ወገኖች፣ እየተዳኘ ነው። አይኑ እያየ ጆሮ እየሰማ የፍርድ ክንዋኔ ጀምሮት ወደ መፈጸሚያው ማጅራቱን ይዞ እያንደረደረው አይደለም ወይ? ፈቅዶ እኮ አደለም ወገኖቼ። የእግዚአብሔር ኃይል የፍርድ ኃይል ነውና እያንደረደረው አይደለም። ገና ኃይል ተጨምሮ ይመጣል። ዛሬ ዓለም በራሱ መሳሪያ ሊተላለቅ ጀምሮት አይደለም ወይ? ደግሞስ አይቶትም ሰምቶትም የማያውቀው መቅሰፍት እያበራየው አይደለም ወይ? ተስፋ የሚባል ሰላም የሚባል ሰርቶ መኖር የሚባል አግኝቶ መደሰት የሚባል በኑሮ ተደላድሎ መኖር የሚባል ከመሰረቱ እየጠፋ እያየ አይደለም ወይ? አይደለም አትመሰክሩም እናንተ ራሳችሁ ከሃዲዎቹ ከሃዲዎቹ አትመሰክሩም እንዴ እኛን የምጠሉ ታዲያ መከረው መከረው ወይ ይለንሳ በቃው ወይ ሀያ ዓመታት ሙሉ በጆሮ ሲንቆረቆር የኖረውን የኢትዮጵያ የዓለም ብርሃን መልእክት ሰምቷል ግን ተጠቀመበት ወይ አልሰማም የሰሙት እጅግ ጥቂቶች ናቸው እነሱም በእግዚአብሔር ጉያ ተሰብስበዋል። የዳኑ ጥቂቶች ናቸው የምንለው ለዚህ ነው። ጥቂቶች ጥቂቶች ጥቂቶች፣ ልብ ብላችሁ አድምጡ ጥቂቶች። እነዚህ ጥቂቶች አሁንም በእግዚአብሔር ቃል ምን ተብለው እንደሚጠቀሱ እነዚህ ጥቂቶች እነማን እንደሆኑ የእግዚአብሔር ቃል ለማን እንደመጣ ለእነሱ እንደሆነ ትንቢተ ኢሳይያስ ምዕራፍ ስልሳ አንድን አከታትለን ስልሳ ሁለትንም እናያለን። እስቲ ቃሉን እናንሰው። ምዕራፍ ስልሳ አንድ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትም፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። ያችሁ እነዚህ መልእክታት የመጡት ለዚህም ነው። ፍርድንም ተናግረዋል፣ የእግዚአብሔርንም የምሥራች አዝለዋል። በዚህ ዘመን እግዚአብሔር አይናገርም የሚሉትን ያሳፍር ዘንድ እግዚአብሔር በእንደኛ አይነቱ ደካማ ሰዎች ለድሆች በመንፈስ ለደህዩት አወቅ ነው። እኛ ሙሉ ነን ለሚሉት አይደለም። ለደካሞቹ፣ ለታመሙት፣ ለታሰሩት፣ ለተንገላቱት፣ ለተማረኩት፣ ለሚሰቃዩት እግዚአብሔር ምሥራችን እንድንነግር ተስፋ አለህ፣ ንስሐ ግባ፣ ነገ ዓለም ትወርሳታል ያንተ ናት፣ በትንሣኤው ትጽናናለ ብለን እንድናስተምር እንድንነግር የተላክን እኛ የዚህ ዘመን እጣ የደረሰብን ሰዎች ነን። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን ልብ ብላችሁ አዳምጡ። አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመፅ ፋንታ አክሊልን በልቅሶም ፋንታ የደስታን ዘይት በሐዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል። ይሄ የእግዚአብሔር ኃይለ ቃል ነው። ልብ ብላችሁ አድምጡ። ለነማን ይሄ እንደመጣ ስሙት። ከጥንትም ጀምሮ ባድማ የነበሩትን ይሰራሉ፣ ከቀድሞ የፈረሱትንም ያቆማሉ። ባድማ የነበሩትና ከብዙ ትውልድ በፊት የፈረሱትን ከተሞች እንደገና ይሰራሉ። መጻተኞቹም ቆመው በጎቻችሁን ያሰማራሉ። ሌሎች ወገኖችም አራሾችና ወይን ጠባቂዎች ይሆኑላችኋል። ምድረ ነጭ የዛሬ ገዢ፣ ጥቁሩም መንክ ዛሬ ዓለምን እያንቀሳቀስኩ ነው የምትል ከልቡስ አጋንንት ጋር የተጋባህ የተዋለድክ የእርኩስ ሥራ የምሰሩ ሁሉ እየሰማችሁ ነው አዎ። ከእናንተ ምናልባት የሚተርፍ ካለ አገልጋይ ነው የሚሆነው። የእግዚአብሔር ሕዝብ አገልጋይ፣ አራር፣ በግ ጠባቂ። እኔ አይደለሁም ቃሉ ነው የሚነግር። እናንተ ግን የእግዚአብሔር ካህናት ትባላላችሁ። ልብ በል አዎ። እኛ ጥቂቶቹ እኛ ትይንሾቹ ይመንቶቹ የእግዚአብሔር ካህናት እንባላለን። ሰዎቹም የአምላኮችን አገልጋዮች ብለው ይጠሯችኋል። አዎ የተረፈው እንግዲህ ለዛን ዘመን ያገለግል ዘንድ እድል ያገኘው መቼም ማገልገል እንኳ መቻሉ እድል ማግኘት ባሪያ ሆኖ ማገልገሉ ትልቅ ነገር ነው። የአሕዛብን ሀብት ትበላላችሁ። በቃ የተከልከው ያከማቸው የሰበሰብከው ዓለም ላይ ሁሉ የምታየው ክምር ሁሉ በእግዚአብሔር ህዝብ እጅ ውስጥ ይገባል። በክብራቸውም ትመካላችሁ። የተረፈው ህዝብ ነው። በእፍረታችሁ ፋንታ ሁለት እጥፍ ይሆንላቸዋል። በውርደታችሁም ፋንታ እድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው ሁለት እጥፍ ይገዛሉ፣ የዘላለም ደስታ ይሆንላቸዋል። እኔ እግዚአብሔር ፍርድን የምወድድ ስርቆትንና በደልን የምጠላ ነኝ። ፍዳቸውንም በእውነት እሰጣቸዋለሁ፣ ከእነርሱ ጋር የዘላለም ቃል ኪዳን አደርጋለሁ። ዘራቸውን በአሕዛብ መካከል፣ ልጆቻቸውን በጎኖች መካከል የታወቁ ይሆናሉ። ያዩአቸው ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባል። አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦላኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሤት ታደርጋለች። ምድርም ቡቃያዋን እንደምታወጣ ገነትም ዘሩን እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅንና ምስጋናን በአሕዛብ ሁሉ ፊት ያበቅላል። ልብ ብለህ አድመጥ። እነዚህ ማን ናቸው? ጥቂቶቹ ጥቂቶቹ። ወገኖቼ እንዲሁ ዝም ብሎ የሚነገር ቃል አይደለም። ሕሊና ካላችሁ፣ ማስተዋል ካላችሁ፣ እውነቶችን ማገናዘብ ከቻላችሁ፣ ውሸትና እውነትን መለየት ከቻላችሁ በዚህ ዘመን የሚሰራውን ሚደረገውን ሁሉ በሚገባ ከተረዳችሁ እግዚአብሔር በፍርድ ሥራው ምን እየሠራ እንደሆነ ለማስተዋል አትቸገሩ። እግዚአብሔር ሕሊናውን የከፈተለት ሰው እግዚአብሔር የወደደው ሰው፣ በማስተዋል ሕሊናው የተሞላ ሰው፣ እምነትን የተጎናጸፈ ሰው። እንግዲህ ወገኖቼ እስከ ዛሬ እኛ የምናስተምረው እኮ እምነትን ነው። ምናስተምረው እምነትን እንድጨብጡ ነው የአባቶቻችንን ሕይወት እንድትጨብጡ ነው። አባቶቻችን ችግሮቻቸውን ሁሉ የፈቱት፣ ጥያቄዎቻቸውን ሁሉ መልስ ያገኙበት፣ የመጣው ማዕበል የተቋቋሙበት፣ መከራን ያስወገዱበት፣ በድል የተረማመዱበት እምነታቸው ነው። አለ እምነት ምንም ማሸነፍ አይቻልም። በጥርጥር ውስጥ የተሞላ ህሊና የተሸከመ ሰው የእምነት ሰው አይደለም። የእምነት ሰው እኮ ምንም አይነት ጥያቄዎች በውስጡ ሊነሱ አይችሉም። ከተነሱም ወደ ፈጣሪው አቤት ይላል። ምንድን ነው ይሄ ማለት ብሎ አምላኩን ይጠይቃል፣ መልስ ያገኛል። የእግዚአብሔር ባሪያ ነው፣ የእግዚአብሔር ልጅ ነው፣ በመድኃኔዓለም የሚታመን ነው፣ በድንግል የሚታመን ነው፣ ለእምነቱ የጸና ነው። መመልከቻው መነፅሩ እምነቱ ነው። ስለዚህ ምንም ነገር የሚያጠራጥር ነገር ሲነሳ በህሊ ነው፣ ቀጥታ ጥያቄው ወዴት ነው የሚቃኘው? ወደ አምላኩ። መታመኛው አምላኩ ነው። የሚያምለው አምላኩን ነው። የሚያምለው እናቱን ድንግልን ነው። ከሰው እኮ ምንም አይገኝም ወገኖቼ። እግዚአብሔር የነገራቸውን ይነግሯችሁ እንደሆን እ ሰዎች እነሱም ትክክለኞች ከሆኑ እግዚአብሔር ያስመለከታቸውን ይነግሯችሁ ይሆናል፣ ትክክለኞች ከሆኑ እነሱ። ያም ቢሆን በሰዎች የሚነገረው ሙሉ ሆኖ ላያረካችሁ ይችላል። የሚያረካው ምን አይነት ቃል ነው? የእግዚአብሔር ማጽናኛ ቃል፣ በራዕይ በሕል፣ በቃሉ በተለያየ መንገድ እግዚአብሔር ይናገራል። እግዚአብሔር ይናገራል፣ በዚህም በዚያ ይናገራል። ሰው ግን አያስተውለምም ይላል ቃሉ። አያችሁ፣ ማስተዋል ካልተሳነን፣ የእምነት ድህነት ከሌለብን፣ ከእግዚአብሔር ጋር ያለን ቁርኝት መስመር ያለው ደርዝ ያለው ከሆነ አንዳች የማይመለስልን አንዳች የማንፈታው ችግር፣ አንዳች የማንጫማው የጠላት ኃይል የለም። ሁሉን ረግጠን ማለፍ እንችላለን። አሁንም እነዚህ እነዚህንን የታደሉት ደግሞ ጥቂቶቹ ናቸው። ያው ደጋግመን እየነገርናቸው ያለ ነው። ልብ ብላችሁ እንድጨብጡ ነው። ይህ ሁሉ ሕዝብ ለምን ይጠፋል? ይህ ሁሉ ሕዝብ ለምን እውነት አይረዳም? ብዙ ጥያቄዎች ውስጥ ትገባላችሁ። ሕሊናችሁ በብዙ ጥያቄ ይወጠራል። ጥቂቶች ስለሆናችሁ እድል ፈንታችሁ የዚህ ዓለም እድል ፈንታ አይደለም። እድላችሁ የሰማይም የከበረ ሕይወት ነው፣ በምድርም ደግሞ እግዚአብሔር ያከበረው ነፍሳችሁ በብዙ ጦርነት ውስጥ፣ በብዙ ውጊያ ውስጥ አምላኳ ላይ ታምና ጸንታ ባለ ድል እንድትሆን እግዚአብሔር እድል የሰጣት ህይወት ስለሆነች በዚህ ነው የተመረጣችሁት። እግዚአብሔር ለምን መረጠን ማለት ይቻላል ወገኖች፣ አይቻልም። በቃ መረጠ። ከመረጠ መረጠህ ነው። ያልተመረጥክ ደግሞ አብ ያላበቀለው ደግሞ ይጠወልጋል እንጂ ይደርቃል እንጂ አይዘልቅም። የተለያየ መሰናክል አሰናክሏቸውም እንደዚሁ የሚጠፉ በቃ ወሬ የሚያዳምጡ በልባቸው ግን እምነት የሌለ ያ እምነት ደግሞ ባዶ የሆኑ ሰዎች ምን ቢፍጨረጨሩ እምነትን ሊላበሱት አይችሉም። ይታደሉታል እንጂ አይታገሉትም። ወገኖቼ እግዚአብሔር ያደላቸው ሰዎች ህሊናቸውን ሲከፍትላቸው የእምነት ህሊና ይኖራቸዋል። አብርሃም በመታደሉ እኮ ነው ከዛ ከቤተሰቡ ከካራን ምድር ለቆ የወጣው እኮ እግዚአብሔር ስለመረጠው ነው። ከዛ ቤተሰብ እድለኛ ስለሆነ ነው። ቀድሞም ልቡ የቀና ስለሆነ ነው። እግዚአብሔርም ስለጻፈው ነው። እንዴት እንደወጣ ልብ ብላችሁ ማንም ያደርገዋል በማይባለው መልኩ ድምፅ ሰማ፣ የአምላኩን ድምፅ ሰማ፣ ቃሉን ሰማ፣ ወስኖ ወጣ። በቃ ያ ሁሉ ህዝብ፣ ያ ሁሉ ቤተሰብ፣ ያ ሁሉ ወገኖች ሁሉ ግን በእሱ ላይ ተነሱ። እንዴት አምላክ እያለን ይኸው ገንቦ ማሰሮ ምናምን ይኸው ጣዖቱ ሞልቷል። አምላክ አለን፣ ብዙ አምላክ አለን። ወዴን ነው የምትሄደው? እንዲህ ብለው የተከራከሩት ሁሉ ህዝቦች በዛ ሰዓት የጣዖት አምላኪዎች፣ በእግዚአብሔር ልብ ውስጥ የሌሉ ያልተጻፉ። እሱ ግን የተመረጠ እግዚአብሔር የመረጠው ለበጎ ያሰበው ሊያከብረው የወደደው ሰው ስለነበረ አብርሃም ሰማ። ልቡናውን እግዚአብሔር እንዲሰማ ስላደረገለት ሰማ፣ አመለጠ፣ ወጣ። ዛሬ የሚሆነው ወገኖቼ የኢትዮጵያ ዓለም ብርሃን ቤተሰቦች እውነተኞቹ የእግዚአብሔርን ድምፅ ሰሙ፣ ተረዱ፣ አወቁ፣ አስተዋሉ። በውጣ ውረዱ ሁሉ ጸኑ፣ ከአምላካቸው ጋር ተጣበቁ፣ ከእናታቸው ጋር ተጣበቁ። የሚሰሙት ቃሉን ብቻ ነው። የዚህን ዓለም ጫጫታ ዛሬ ቴክኖሎጂው ምድሩን ከድኗል። ሚዲያው ሙሉ ነው። ሶሻል ሚዲያው ምኑ የሚወራው ስፍር ቁጥር የለውም። ይህ ሁሉ ሳይበግራቸው በአምላካቸው ድምፅ ላይ ብቻ በቃሉ ላይ ብቻ መሰረት አድርገው የሚያዩትንና የሚገነዘቡትን ሁሉ እየተገነዘቡ የሚያጠራጥራቸውን ጥያቄ የፈጠረባቸውን ከአምላካቸው ጠይቀው እየተረዱ መልስም እያገኙ እየጸኑ እየበረቱ ከወተት ጠጭነት አጥንት ቆርጥመው ብርታትን አግኝተው በእምነትም ሙሉ ሰው ሆነው በእምነት አሻግረው እያየው። ወገኖች ደጋግመን ነግረናችኋል። የእኛ ተልእኮ ቤተሰቦቻችንንም ሆነ የሚሰማንን ቅን የዋህ ትሑት ህዝብ እምነት ማስጨበጥ ነው። እምነት ያልጨበጠ ህሊና ያለው ሰው ሁልጊዜ በጥያቄ የተሞላ ነው። ለዚህም ጠያቂ ነው፣ ለዛም ጠያቂ ነው፣ ለዚህም ጠያቂ ነው። ደግሞ ጥያቄ ይጠይቅ የሚፈልገው ከየት ነው? መልስ ከሰው ነው የሚፈልገው። እዛም ይሄዳል፣ እዚህም ይሄዳል። ነፍሱም ሳትረካ እንደተቅበዘበዘች ውጤት አልባ ይሆናል። ከዚህ ሁሉ ሩጫ ይልቅ አንድ ሱባኤ ወስዶ ወደ ፈጣሪው ቢጮህና ቢያለቅስ አይምሮውን ወደዛ ቀንቱ አምላክ ሆይ ይሄ ነገር ግልጽ አልሆነልኝም፣ ይሄ ነገር ምንድን ነው? ስለ ሰውም ቢሆን ስለ እኛ ስለ እረኞችም ምንነትም ቢሆን ስለፈለገው ጉዳይ ቢሆን ስለ ወቅቱም ይሁን ስለ መጪውም ሁኔታ ይሁን ማንኛውንም ነገር እግዚአብሔር አትጠይቀኝ አላለም። ጠይቀኝ፣ እኔ መልሳለሁ ነው የሚለው ቃሉ እግዚአብሔር እኔ መልሳለሁ እኔን ጠይቀኝ እንጂ ሌላ ጠይቅና ተቸገርኩ አላለም። ወደዚያ ተቅበዝበዝ ወደዚህ ተቅበዝበዝ አላለም። ሰክነህ አእምሮህን አስክነህ በትዕግሥት ተላብሰህ ልብህን ንጹህ አድርገህ በተሰበረ ልብ ወደ እኔ ቅረብ፣ ጠይቀኝ፣ ሁሉንም እነግርሃለሁ። እኔ ልጅ ልጄ ላደርግህ የመረጥኩ ባሪያዬ ነህ ነው ሚል። እንግዲህ ከዚህ በላይ ምን ሊነገር ይፈለጋል? ዛሬ ዓይናችሁ እያየ ጆሯችሁ እየሰማ ዓለም ወዴት እየሄደች እንዳለ እንደ መልእክቱ ስትሰፈር ስትቆላ ስትመዘብ ወደ ጥፋቷ ስትሄድ የዓለም ሕዝብ ሁሉ መድረሻ አቶ ሲተረማመስ መቅሰፍቱ ሲወርድ ገና እኮ አንድና ሁለት እጥፍ፣ ሦስት እጥፍ እርምጃ አልተካሄደም እኮ። አልሰማችሁትም? ቃሉን በመልእክቱ ላይ የተነገረውን አልሰማችሁትም። ገና በሰባት እጥፍ በሰባት ጊዜ ሰባት እጥፍ ሊባዛ ይችላል። እንኳን እኔ ሰባቱም እጥፍ አይደርስም። የዚህ ያለምስ ገና ሁለት ሶስት እጥፍ ቢጨመር የለም የለም። የምድር ነውጥ ብቻ ምሳሌ ልስጣቸው ወገኖቼ። ዛሬ ብዙ ጊዜ በእነሱ መለኪያነት ስድስት ነጥብ ሰባት ስምንት ዘጠኝ አስር ቢደርስ አስር ቢደርስ ከተሞች የሉ እንጨት የለ፣ ቅጠል የለ፣ ምን የለ። ምድር ከውስጥ ተገልብጣ ወደ ላይ ነው የምትወጣው። የላይኛው ወደ ታች፣ የታችኛ ወደ ላይ ነው የሚመጣው። አስር ሬክተር የሚሉት መለኪያቸው በእሱ ቢለካ አንድ ህዝብ ላው ላይ ይቀመጥ። እንግዲህ አስቡ በአሁኑ ሰዓት የሚከናወነው የመሬት ነውጥ ምልክቶች በየ ቦታው ይከናወናሉ። ምልክት ናቸው ለሚያስተውል ንስሐ እንዲገባ ነው። እግዚአብሔር ይህ ሁሉ የሚያደርገው ለሰው ካለው ፍቅር የተነሳ መምጣቱን ፍርድ ውስጥ መግባቱን፣ እርምጃ መውሰድ መጀመሩን፣ እንዲረዳ እንዲያስተውል ብሎ ብዙ ምልክቶች ሲሰጥ ኖሯል። አንዱም የመሬት ነውጥ ነው። አንዱም መቅሰፍት ነው፣ ማዕበል ነው፣ ጎርፍ ነው፣ በረዶ ነው። የማታዩት ነገር አለ። እዚህ ኢትዮጵያ ውስጥ እሳያችሁት አያችሁት አደለም። በታሪኳ ሰምታ የማታውቀውን የመሬት ነውጥ፣ ንፋስ፣ አውሎ ነፋስ፣ እነዚህም እየመጡ ነው። እንግዲህ እንደ ሰው ልብ ልበጠማማ ትውልድ የግድ ሊወገድ ስለሚገባው ማለት ነው። እና እምነት ካለን ማስተዋል እንችላለን። ከጥቂቶቹ መደመር የምንችለውም እምነት ካለን ነው። እስኪዘጋ ድረስ ጠበቀ። ህዝቡ እስኪዘጋ ሃያ ዓመት ተጩሆ ተዘጋ። መዘጋቱ እኮ እኛ አይደለም የወሰን ነው፣ እግዚአብሔር ወሰነ። አሁንም ለምን እናስተምራለን? አሁንም ለምን እንጮኋለን? እንዴ የተፈጠር ነው ወገኖቼ፣ የተጠራ ነው፣ የተወደድ ነው። በልባችን ፍቅር የሰነቅ ነው እኛን ወሰን በሌለው ድንበር በሌለው ልክ የወደደንን አምላክ ይህንን ፍቅሩን እኛ ያጣጣምነውን ፍቅር እኛ ያገኘነውን በረከት እኛ ያገኘነውን ህይወት እኛ ለነገ ተስፋ የሰነቅ ነውን ሁሉ ሰው ቢያገኝ ደስታችን ነው። እኛ ምንጊዜም ድምፃችን አይቋረጥም፣ ሰው ይድን ዘንድ እንጮኋለን። አናቅም። ምን ይታወቃል? የኔኖ ህዝብ እኮ የተፈረደበትን ፍርድ እኮ ትጠፋለህ፣ ትጠረጋለህ፣ በቃ አብቅቷል፣ ተሰናብታል ብሎ ዮናስ አስተማረ። ዮናስ እኮ አንተ መሐሪ ነህ እኔን ውሸታም ታደርገኛለህ ብሎ ሸሽቶ ነበር እኮ። በግድ ከአሳ ነባሪ ሆድ ውስጥ ከቶ አውጥቶ አምጥቶ እግዚአብሔር መልሶ እንዲናገር አስገድዶት እንዲናገር አደረገው። በእርግጥ ዮናስ በዛ ሰዓት የህዝቡን አመፀኝነት ክፋት ተመልክቶ በእርግጥም እንደሚጠፋ አምኖ ከፍታ ቦታ ላይ ቁጭ ብሎ ጥላ ስር ተቀምጦ የጥፋታቸውን ውጤት ይጠባበቅ ነበር። ህዝቡ ግን ከመሪው ጀምሮ እስከ ስር ድረስ ወደ እግዚአብሔር ሄዶ ወደቀ። ከብት የለ፣ ህፃን የለ፣ ሽማግሌ የለ፣ ታማሚ የለ፣ መንግሥት ነኝ የሚል የለ፣ ወታደር ነኝ የሚል የለ። ሁሉም ለሶስት ቀን መብል ውሃ ዘጋ ወደቀ መሬት ላይ አመድ ነስንሶ እምባውን እንደ ጎርፍ እያጎረፈ ማልቀስ ጀመረ። ማረን እያለ እግዚአብሔር እኮ ማርያም ላክ ነው ይውላችሁ ውሳኔውን ገለበጠ። በጩኸቱ በእምነቱ ኃይል በእምባው ኃይል በመጸጸቱ ኃይል በተሰረበረ ልቡ ባፈሰሰው እምባ ከላይ እስከታች እንስሳ ሳይቀር እየጮኸ ሕፃን ሳይቀር እየጮኸ እግዚአብሔር የወሰነውን ውሳኔ አስገለበጠ። ታዲያ ዮናስ ሐሰተኛ ነበር እንዴ? ለምን ተናገርክ ይባላል እንዴ? ተላከ እኮ ተናገረ፣ በተላከው መልእክት ተናገረ። የተነገረውን ሰምቶ መጠቀም የህዝቡ ፋንታ ነው። እንዲህ ተናገርክ፣ ለምን እንዲህ ሆነ፣ አንተ እኮ ሐሰተኛ ነህ ሊሉት ነው ዮናስን አይደለም። ወገኖች ማስተዋል ይገባቸዋል። ብዙዎች የምሁር ካባ ያጠለቁ በዚህ ዘመን፣ ብዙ ጊዜ የአስኳላው ትምህርት መጥፎነቱ ይሄ ነው፣ ወደ ምርምር ነው የሚጋብዛችሁ፣ ወደ ሳይንስ ነው የሚገፋችሁ፣ ከሳይንስ የተበደራችሁትን ማገናዘብ፣ ያን ቃል ከዚህ ቃል ማጋጨት፣ ማነጻጸር ምናምን፣ እንዲህ እንዲህ አይነት ነገር ነው ብዙ ጊዜ አሁን ምሁሮች የሚቸገሩት። በእምነት መጓዝ የሚቸግራቸው በዚህ ነው። በጣም እግዚአብሔር የወደዳቸው ናቸው እነዚህ ምሁርም ሆነው ጥሰው የእምነት ሰው የሚሆኑት። ያ መፍትሄ አይሆንም። መፍትሄ የሚሆነው በእምነት አይን ማየት ነው። እኛ ምን ጊዜ መልእክት ስንናገር ስናስተላልፍ በወቅቱ ይነገር ዘንድ ስለሚገባው ነው ስለ ይሄው መግለጫ እያልን ነው ምን ገልጸው ስለ ወቅቱ እያልን ነው ምንናገረው? ወቅቱ ለምንድነው እኛ መግለጫ የምንሰጥበት? በወቅቱ ለምንድነው ትምህርት የምንሰጥበት? እረኝነት ማለት ምን ማለት ነው ከብቶችን በለመለመ ስፍራ በሚጠቀሙበት ስፍራ ማሰማራት አደለም እንዴ ሳይሰናከሉ አውሬ ሳይበላቸው ወደ ገደል እንዳይገቡበት ተጠንቅቆ ከዚህ ተከልሎ ከዚህ ከልክሎ ከዛ መልሶ? ወደ ቤታቸው ሰብስቦ ያስገባል። እረኛ ስራው ይሄ ነው። እረኛ ሁል ጊዜ ድምፁን ለከብቶቹ እያሰማ በዚህ ሄዱ፣ ተመለሰ፣ አንተ በዚህ ያለ የሚለው እንዳይጎዱበት ነው። የእኛም ስራ ይሄ ነው። ምንጊዜም ስንናገር፣ ምንጊዜም ስናስተምር ቤተሰቦቻችን እንዳይጎዱ የእግዚአብሔርን ቃል የሚያደምጡ ሁሉ እንዳይጎዱ ስተው እንዳይጠፉ በተመሰረቱበት እውነት እንዲጸኑ የውሃንም ቅኖችም ትውቶችም ሁሉ እንዲጸኑ ነው የምንለፈው። እግዚአብሔር ያዘዘንም እንዲህ እንድናደርግ ነው። እና አንዳንዶች በጥያቄ የተሞላ ህይወት ያላቸው ወገኖቻችን አሉ። እግዚአብሔርን እየጠየቁ መልስ ሊያገኙ ይችላሉ። የተጋጨ የሚመስላችሁ ቃል፣ የሚጋጭ ቃል የለም። እንደ ወቅቱ የተሰጠ መልስ ነው። በዚህ ውስጥ ደግሞ እግዚአብሔር በምህረት የሚከድነው ነገር አለ። እግዚአብሔር ለምን ማርክ አይባልም። በውሳኔው ጸንቶ ደግሞ በዛው ተጠርጎም የሚጠፋ አለ። እግዚአብሔር ለምን ይህንን አደረግክ አይባልም። ሁሉም የሚከናወነው በእግዚአብሔር ፈቃድ ነው። ብዙዎች አሁን ወገኖቼ በዛው በዚህ በጠፋው ቤተ ክህነት ውስጥ ተሰብስበው ካቶሊኩም፣ መናፍቁም እዛም ተሐድሶ ምኑም ምኑም ይሄ የስብከት ዕውቀት ወይም የቃሉን ጥበብ ተምረናል እያሉ በሳይንስ ስሌት ዲግሪ፣ ዶክተር፣ ፕሮፌሰር ነን እያሉ የሚሉ ሁሉ ቁራጭ፣ ቅንጣት፣ ሰናፍጭ የምታክል እንኳ እምነት የሌላቸው በቃሉ ግን ተራራ የሚያናጉ የሚመስሉ እነዚህ ሁሉ ከእግዚአብሔር ተቆርጦ የጠፉ ሁሉ አሁን ግራ ስለገባቸው አሁን ሕይወታቸው ወደ ምን መጣ? እኛን እንደ አጥፊ፣ እኛን እንደ አዲስ እምነት ሰባኪ አድርገው ብዙ ነገር ሲናገሩ በእኛ ላይ እንዳልነበሩ ህዝብን እንዳጠፋን ተደርጎ ዛሬም ድረስ ይህንኑ ይናገራሉ። ተደርጎ ሲሰበክ ኖሯል። አሁን እውነቱ አፍጥጦ ሲመጣ ምን ሆኑ? እንደነዚህ አይነት ሰዎች በሙሉ በጥያቄ ተሞሉ፣ ግራ ገባቸው። ከነሱ በላይ አዋቂ የለ፣ ከእነሱ በላይ ስለ እምነቱ የሚተረትር የለ። እነሱ ብቻ ናቸው የሁሉ ነገር መሪና ፈላስፋ። ማንም እነሱን ተሳስተሃል የሚላችሁ የለም። ስለዚህ ሲያዩት ሁሉ ዙሪያቸው ገደል ሆነ። አሁን እያችሁ በራሳቸው ትቢት፣ በእውቀታቸው በችሎታቸው በሀብታቸው በምላሳቸው ከዓለም ገበያ በሰበሰቡት እውቀት የእግዚአብሔርን እውነት ከዓለም እውቀት ጋር ሸቅጠው ቀላቅለው አዋህደው በሚናገሩት የሚመኩ ስለነበረ ባዶ ሆኖ። እንደኛ አይነት ምናምን ቴዎች በጫፋቸው ማንደርስ፣ በእነሱ መለኪያ በጫፋቸው ማንደርስ። ምናምን ቴዎች ነን እኛ ልክ ነው። እንደነሱ ዲግሪ ፕሮፌሰር ጠበብት አደለንም። ለእግዚአብሔር ልንሆን እንችላለን። ለነሱ አደለንም፣ ለዚህ ዓለም አደለንም። ምናምን ቴዎች ነን ብታይሆንም ያው ነው። ነገም ብታይሆን ምናምን ቴዎች ነን፣ ትንንሾች ነን። ግን ከኛ ጋር ያለው አምላክ ኃያል አምላክ በምን አምንቴዎች እኮ ነው የሚገለገለው ያው ቃሉ ላይ አለላችሁም የቆሮ ወደ ቆሮንቶስ ሰዎች ምዕራፍ አንድ ላይ በሙሉ አንብቡት ይህንኑ ነው የሚነግራችሁ እግዚአብሔር ከምስኪኖች ከበሽተኞች ከውዳቂዎች ሰው ከናቃቸው ጋር ነው ያለው እንጂ እኔ አዋቂ ነኝ እኔ ጠበብት ነኝ እኔ ባለጸጋ ነኝ እኔ ሁሉንም አውቅ ነኝ የለም እናንተ አካባቢ የለም እኮ የለም ስለሌለ እኮ ነው የምንነግራችሁ ኑ ወዳለበት እያልናችሁ ነበር እኮ ስንነግር የነበረው አልሰማችሁንም ዛሬ ተወሰነባችሁ ከውሳኔው እንኳ በኋላ ዛሬም አትጸጸቱ። ምን እናርጋችሁ? እኛ ስለ እናንተ አንናገርም። አሁን ቤተሰቦቻችን ግን እንዳይደናገሩ፣ ቤተሰቦቻችን እንዲጸኑ፣ ባሉበት በባታቸው እንዲበረቱ፣ በእምነት መርከባቸው ውስጥ እግዚአብሔርን እያመሰገኑ ከእግዚአብሔር ጉያ ሳይወጡ በዛው እንዲደሰቱ እየመከርን ነው፣ እያስተማር ይሄ ነው።